እንዴት ቆይታችኋል የተከበራችሁ ተመልካቾቻችን ከኩለ ቀን የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ ለዘገባዎቻችን አጋር የሆነንን ኢት ስዊችን እጅግ አድርገን አመሰግናለን ወደ ቀዳሚ መረጃችን አለፍን ከስደት የተመለሱ ዜጎች በሚፈልጉት የስራ መስክ ተሰማርተው ራሳቸውን እንዲለውጡ እየሰራ መሆኑን በሰሜን ወሎ ዞን የላስታ ወረዳ ስራና ስልጠና ጽህፈት ቤት ገልጿል ከህገወጥ ስደት የተመለሱ ወጣቶችም በሀገራቸው ላይ ሰርተው ለመለወጥ ቁርተኛ መሆናቸውን ተናግረዋል። መረጃውን የላስታ ወረዳ መንግስት ኮሚኒኬሽን ነው ያደረሰን። ንጉስን ታየው ያቀርበዋል። ወጣት በለጌቴ በህገ ወጥ መንገድ አረብ ሀገር ለመሰደድ ሲሞክር መንገድ ላይ ተይዞ ወደ ሀገሩ መመለሱን ይናገራል። በስደት ላይ የደረሰበትን ስቃይና የገንዘብ ብክነት በማንሳት የስደትን አስከፊነት ያስረዳል። በረሃውን ንግር አልችልም። በጣም አየሩ ከባድ ቆየ። ያው እንግዲህ አራት ሰዓትም ተጉዘን የወጣነው እዚያ ስንወጣ ስንመለስም፣ ሰኔ 12 ነው። እዛም የተያዝነው ከዛም በኋላ እየተሰቃየን እያለን በቃ በአካውንታችን የነበረው ድሬቨር ነበረች። እሷን ጨረስነው ወጣ ወጣት ደስታ በላይና ወይዘሮ ረመጥ ሙሳ ደግሞ በህገ ወጥ መንገድ ተሰደው ከቆዩበት አረብ ሀገር ወደ ሀገራቸው ሲመለሱ ምንም ገንዘብ ይዘው እንዳልመጡ ይናገራሉ። በዛ ስቀመጥ በጣም ብዙ ስቃይ በጣም ብዙ ግፍ ደርሶብኛል። ያን እንግዲህ ህደን እንለወጣለን ብለን ህርነ አልተለወጥንም። የፈጣሪ ፍቃድ ነው። ከስደት ተመላሾቹ በሀገር ላይ ሰርቶ ለመለወጥ ብዙ አማራጮች መኖራቸውን ተናግረው መንግስት በሚያደርግላቸው ድጋፍ ሰርተው ለመለወጥ ቁርጠኛ መሆናቸውን አስረድተዋል። እኔ በቃ ያው በእርባታ ነው የምሰራው ብድሩም እኔ በቃ ዝሮ ዝሮ እኔ ቢያንስ ራሱ እስከ መቶ ድረስ ቢያ ቢያብድሩኝ ምሰራበታለሁ ወርቅ አርጌ እንደምሰራበትም ደግሞ አውቃለሁ ውስጥ ከሀገሬ ላይ ብድርም ወስጄ ስራ መስራት ስራ ፈጠር የመስራት ነው እንጂ እንፈልገው ተመልሼ አረብ ሀገር መሄድ አልፈልግም ዋን መንግስት እንደህ ብሎ በዚህ አቋም አቆመልና እኛ ሞላሄ ለመለወጥ ለመስራት እጃችንም እግራችንም ይዘን እንሰራለን የላስታ ወረዳ ስራና ስልጠና ጽህፈት ቤት የውጭ ሀገር ስራ ስምሬትና የተመላሽ ሰራተኞች ክትትልና ድጋፍ ባለሙያ ወይዘሮ ባዮሽ ጌጡ በወረዳው 55 ሴቶች እና 80 ወንዶች በድምሩ 135 ከህገ ወጥ ስደት ተመላሾች መኖራቸውን ጠቁመዋል። ወጣቶቹ የህይወት ክህሎት ስልጠና ከተሰጣቸው በኋላ የሚፈልጉት የስራ ዘርፍ ተለይቶ በብድር አገልግሎት ተደግፈው እንዲሰሩ ግንዛቤ እየተፈጠረ መሆኑን ተናግረዋል። ተደርጎ እነዚህን ጸጋዎችን ለይቶ በእነዚህ ስራዎች ሰርቶ የምንወጥ ከሰው ሀገር ይልቅ ሀገራችን ላይ ባለን ፀጋ ተለውጠን መታየት አለብን የሚል ጥሩ አስተሳሰብ አላቸው። ላስታ ወረዳ ስራና ስልጠና ጽህፈት ቤት ኃላፊና የወረዳው ምክትል አስተዳዳሪ አቶ አዳነ ካሳ በወረዳው ለሚገኙ ከስደት ተመላሾች ብድር ለማቅረብ ከጸደይ ባንክ ጋር መግባባት ላይ መድረሳቸውንና የመስሪያና የመሸጫ ሸድ ለመስጠት ዝግጁ መሆናቸውን አስታውቀዋል። ስለዚህ ብድር ለማቅረብ ኦልሞስት ከአብዛኛዎቹ ጋር ተግባብተናል ከጸደይ ባንክን ጋር ተግባብተናል። ልድም እንደምናገር ነው። ሁለተኛው የመስሪያና የመሸጫ ቦታ ሼድ የማቅረብ ነው። በሚፈልጉበት መንገድ ቦታም ሼድም የማቅረብ ነው። እሱም ላይ ተግባብተናል።